አለኝ ኦኬ ሶ አንድ ኤግዛምፕል ሰጥካለሁ ከዚስ ወይም ቪስ መርጠት ትመልስልኛለህ ማለት ነው ኦኬ ሶ ኢዝ ኢት ዚስ አፕልስ ቴስት ቬሪ ጉድ ወይ ዚዝ አፕልስ ቴስት ቬሪ ጉድ ዚስ ነው ወይስ ዚዝ ነው ዚስ ኦኬ አይደለም

ተስተካክለው ለሌላ ጊዜ ማለት ነው። ኦኬ ሰላም፣ የሚያምሩ ፋሚሊ፣ ዛሬ በአዲስ ርዕስ ተገኝተን እናቸዋለን። ዛሬ ደግሞ ታ ና ትርጉሞቻቸውን እናያለን፣ አጠቃቀማቸውን እናያለን። እየሰራን ከእንድሪያስ ከሊዛ ጋና ከቃላብ እየሰራን እናልፋለን ማለት ነው። ፎ ሶሻል ሚዲያዎቻችን ላይ አክቲቭ መሆናችሁን እንዳትረሱ በዚህ ቪዲዮ ማንኛውም አይጠያቂ ካላችሁ፣ ፕሊዝ ሌት አስ ኖ ኢን ደ ኮመንት ሴክሽን። ሌላ ደግሞ ሼር፣ ላይክ፣ ሰብስክራይብ እንዳትረሱ። ኦኬ፣ አሁን ወደ ቪዲዮ እንግባ። ሶ ዚስ፣ ዛት፣ ዚዝ እና ዶዝ። ኦኬ፣ ሶ አጠቃቀማቸውን ከመንገዴ በፊት ለምንድን ነው ኢምፖርታንት የሆኑት ወይም ጠቀሜታቸው ምንድን ነው የሚለውን እንመልከት። ኦኬ፣ ሶ አንደኛው ጠቀሜታው ኢዝ

ኦኬ ሶ የሁሉንም አጠቃቀም ደፍነት ደፍነሽናቸውን ነግራቸዋለሁ ኤግዛምፕልስ ተሰጥቶኛላችሁ ማለት ነው። ኦኬ ኦኬ ሶ የመጀመሪያው ኢዝ ዚስ ኦራይት ሶ ዚስ ኢን ስናይ ኢትስ ዩዝድ ዌን ቶኪንግ አባውት ዋን ቲንግ ኒር ዩ ቅድም ነግራቸዋለሁ አይደለ፣ ጠቀሜታው ኢይዘር ስንት ነገር መሆኑን ይገልጽናል፣ ወይ ደግሞ ያ እቃው የት ነው የሚገኘው የሚለውን የሚገልጽልን። ሶ ዚስ ኢን ስናይ ደግሞ ኢት ቴልስ አስ አባውት ዋን ቲንግ ዛት ኢዝ ኒር አስ አቅራቢያችን የሆነን አንድን ነገር ይነግረናል ማለት ነው። ሶው ለምሳሌ ስ ማርከር ስ ዋይት ቦርድ ካልኩኝ አጠገቢኝ ነው አይደለ? ስ ሸርት ደረም ዌር ነው የምለው እንጂ ዛት ማርከር ዛት ዋይት ቦርድ ብዬ ላስረዳ አልችልም ማለት ነው። ኦኬ ለምን እንደሆነ ሁሉንም እየተነተነን ስናይ ይገባቸዋል። ሶ በመጀመሪያ ግን የስን በስ ኤግዛምፕል ስሩልኝ እስኪ እንድሪያስ፣ እስኪ በስ ኤግዛምፕል ስራልኝ

ዋር ማለቱ ልክ ነው ማለት ነው። ኦኬ በዛት ደግሞ ኤክስፕሌን አድርግላችሁ፣ እና ሊዛ ኤግዛምፕል ሰጨኛለች። ይ ዲፍረንሱን በደንብ ልብ በሉ። በጣም ቀላል ነው። በጥሞ ማደመጡ ብቻ ስ ምንድን ነው ብያለሁ። አቅረባችን ያለ አንድ ነገር ደግሞ ይ ሩቅ የሆነ አንድን ነገር አይደለህ ለምሳሌ እስኪ ዛት ፕላንት ኢዝ ዳይንግ፣ ወይ ደግሞ እ በዚህኛው ኤግዛምፕል መስጠት ትፈልጋለህ፣ ቃላቦርድ ኢስ ናይስ። ሁለቱም የጠቀሙት ነገር ኢስ ሶምቲንግ ታት ኢስ ፋር አዌይ ፍርም ደም። ኦኬ ሶ ለእይታ ኦፍኮርስ ይታያቸዋል ያለው ነገር ግን ኢትስ ስለ ፋር አዌይ ፍርም ደም ማለት ነው።

አንደኛ ልብ እንድትይዙት የምፈልገው ነገር ስፔሊንግ ኦኬ፣ ስፔሊንጉን ብቻ ነው ማወቅ የሚጠበቅባችሁ ምንም የተለየ ፎርሙላ የለውም። ኦኬ ሶ ዚዝ ደግሞ ፎር ዋን ቲንግ ሶሪ፣ ፎር ሞር ዛን ዋን ቲንግ ዛት ኢዝ ኒር አስ አደለ? ከአንድ በላይ ነገር ለምሳሌ ይሄ ማርከር፣ ይሄ ሶፍት፣ ይሄ ቦርድ ዝ ተብሎ ነው የምንጠቀመው ማለት ነው፣ ሪፈር የምናደርጋቸው፣ ምክንያቱም ከአንድ በላይ የሆኑ ነገሮች ናቸው፣ አደለ ቅድም ለምሳሌ ቃላበንን ብያለ ዚዝ አፕልስ ብያለሁ አደለ፣ ቢካዝ ወር ታኪንግ አባት አንድ በላይ አፕሎች። ስለ አንድ አፕል ብናወራ ስ አፕል ብለን እናወራ ነበር ማለት ነው። እዚ ጋ ድጋሚ ልብ እንዲስሉት የምፈልገው ነገር ዚዝ እና ዘውዝን የምንጠቀመው ዝ ለሁለታችንም ለጠያቂውም ለአዳማጩም፣ ሁለት ሰው ካለ ለእነሱ ለሁለቱም አዌር የሆኑት ነገር ስለሚያውቁት ነገር የሚወራ ከሆነ ነው ማለት ነው። በዚዝ ደግሞ እስኪ ቀለብ ኝይሄኛው ማለነውከአንድ በላይ እቃ ሚዩ አጠገብ የሆነ ሲም ቀለብ አጠገብ አበቦች አሉ ማለት ነው። አባን ደግሞ ብር ስናደርገው ከአንድ በላይ ከሆነ ፕሉራል ተጠቅመን ነው ፕሪፈር የምናደርገው ማለት። ተስማማላችሁ፣ አይደለ? አደለ እንደዛ ነው ማለት ነው። ቃላብ ዲስ ፍላወርስ ስሜል ናይስ ሲል፣ እነዚህ አበባዎች እነዚህ ነው የሚያመለክተው ከአንድ በላይ መሆኑን ለማሳወቅ፣ ሽታቸው ደስ ይላል እያለ ነው ማለት ነው። ኦኬ ላስት ወን ደግሞ ዝ ዶስ። ዶስ ደግሞ ስ ዩዝድ ፎር ሞር ዛን ዋን ቲንግ ፋር አዌይ ልክ እንደ ዛት። ኦንሊ ዲፍረንስ እዚህ ጋር ያለው ዶስ ጋር ዛት ላይ አንድ ነገር ነው የምናውረው

አንተም ደግሞ ፕላንቱን ያልከው ከአንተ ስለሚርቁ ነው አይደለ? ኦኬ ሶ ጥያቄ ያላችሁ ያልገባችሁ ነገር አለ አለ? ከሌለ ራፕ አፕ ላደረገው ስለሆነ የዛሬው ቪዲዮዋችን ይንን ይመስላል። ራፕ አፕ ለማድረግ ዛሬ ያየ ነው ኢዝ አባውት ዚስ ዛት፣ ዞዝ እና ዚዝ አይደለ? አጠቃቀማቸውን አይተናል። ዋይ ዘር ኢምፖርታንት የሚለው አይተናል። እንደገና ደግሞ በተለያየ ኤግዛምፕል አይተናል ማለት ነው። ሶ እናንተም ጥያቄ ካላችሁ ፕሊዝ ኮመንት ሴክሽን ላይ አስቀምጡልን። ነገር ግን የዛሬው ቶፒክ በጣም ቀላል ነው። በጥሞና ማዳመጥና ስፔሊንግ መለየት ብቻ ነው የሚያስፈልገው። ኦኬ ሶ ኮመንት፣ ላይክ፣ ሼር እና ሰብስክራይብ። መልካም ቀን ባላችሁበት።